ምዕራፍ 26 የዚፍ ሰዎችም ወደ ጊብዓ ወደ ሳኦል መጥተው፦ እነሆ፥ ዳዊት በሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ ተሸሽጎአል አሉት። ሳኦልም ተነሥቶ ዳዊትን በዚፍ ምድረ በዳ ይሻ ዘንድ ከእስራኤል የተመረጡ ሦስት ሺህ ሰዎች ይዞ ወደ ዚፍ ምድረ በዳ ወረደ። ሳኦልም በየሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ በመንገዱ አጠገብ ሰፈረ። ዳዊትም በምድረ በዳ ውስጥ ተቀምጦ ነበር፤ ሳኦልም በስተኋላው ወደ ምድረ በዳ እንደመጣ አየ። ዳዊትም ሰላዮችን ሰደደ፤ ሳኦልም ወደዚህ እንደመጣ በእርግጥ አወቀ። ዳዊትም ተነሥቶ ሳኦል ወደ ሰፈረበት ቦታ መጣ፤ ሳኦልና የሰራዊቱ አለቃ የኔር ልጅ አቤኔርም የተኙበትን ስፍራ አየ። ሳኦልም በሰፈሩ ውስጥ ተኝቶ ነበር፤ ሕዝቡም በዙሪያው ሰፍሮ ነበር። ዳዊትም ኬጢያዊውን አቤሜሌክንና የጽሩያኑን ልጅ የኢዮአብን ወንድም አቢሳን ወደ ሳኦል ወደ ሰፈሩ ከእኔ ጋር የሚወርድ ማን ነው? ብሎ ጠየቃቸው። አቢሳም እኔ ካንተ ጋር ወርዳለሁ አለ። ዳዊትና አቢሳም ወደ ሕዝቡ በሌሊት መጡ። እነሆም ሳኦል ጦሩ በራሷ አጠገብ በምድር ተተክሎ በሰፈሩ ውስጥ ተኝቶ ነበር። አቤኔርና ሕዝቡም በዙሪያው ተኝተው ነበር። አቢሳም ዳዊትን፦ ዛሬ እግዚአብሔር ጠላትህን በእጅ አሳልፎ ሰጥቶታል። አሁንም እኔ በጦር አንድ ጊዜ ከምድር ጋር ላጣብቀው፣ ሁለተኛም አያዳግምም አለው። ዳዊትም አቢሳን፦ እግዚአብሔር በቀባሁ ላይ እጁን የሚዘረጋ ንጹሕ አይሆንምና አትግደለው አለው። ደግሞ ዳዊት ሕያው እግዚአብሔርን፣ እግዚአብሔር ይመታዋል ወይም ቀኑ ደርሶ ይሞታል ወይም ወደ ሰልፍ ወርዶ ይገደላል። እኔ ግን እግዚአብሔር በቀባው ላይ እጄን ዘረጋ ዘንድ እግዚአብሔር ከኔ አይረቀው። አሁንም በራሱ አጠገብ ያለውን ጦርና የውሃውን መቀል ይዘህን ሂድ አለ። ዳዊትም በሳኦል ራስ አጠገብ የነበረውን ጦርና የውሃውን መንቀል ወሰደ። ማንም ሳያይ ሳያውቅም ሄዱ። ከእግዚአብሔርም ዘንድ ከባድ እንቅልፍ ወድቆባቸው ነበርና ሁሉ ተኝተው ነበር እንጂ የነቃ አልነበረም። ዳዊትም ወደዚያ ተሻገረ፣ በተራራውም ራስ ላይ ርቆ ቆመ። በመካከላቸውም ሰፊ ስፍራ ነበረ። ዳዊትም ለሕዝቡና ለኔር ልጅ ለአቤኔር፣ አቤኔር ሆይ አትመልስምን ብሎ ጮኸ። አበኔርም መልሶ ለንጉሡ የምትጮኹ አንተ ማን ነህ? አለ። ዳዊትም አበኔርን አንተ ጎልማስ አይደለህምን? በእስራኤል ዘንድ አንተን የሚመስል ማን ነው? ጌታህን ንጉሡ ለመግደል አንድ ሰው ገብቶ ነበርና ጌታህን ንጉሡን የማትጠብቅ ስለ ምን ነው? ይህን ያደረግኸው ነገር መልካም አይደለም። ሕያው እግዚአብሔርን እናንተ እግዚአብሔር የቀባውን ጌታችሁን አልጠበቃችሁምና፣ ሞት ይገባችኋል። አሁንም የንጉሡን ጦርና በራሱ አጠገብ የነበረውን የውሃው የውሃው መንቅል የት እንደሆነ ተመልከት አለው። ሳኦልም የዳዊት ድምፅ እንደሆነ አውቆ ልጄ ዳዊት ሆይ ይህ ድምፅህ ነውን? አለው። ዳዊትም ጌታዬ ንጉሥ ሆይ ድምፄ ነው አለው። ደግሞም አለ፦ ጌታዬ፣ ባሪያውን ስለምን ምን ያሳድዳል? ምን አደረግሁ? ምንስ ክፋት በእጄ ላይ ተገኘብኝ? አሁንም ጌታዬ ንጉሥ ሆይ የኔን የባሪያን ቃል ትሰማ ዘንድ እለምንሃለሁ። እግዚአብሔር በእኔ ላይ አስነስቶህ እንደሆነ ቁርባንን ይቀበል። የሰው ልጆች ግን ቢሆኑ ሂድ፣ ሌሎችን አማልክት አምልክ ብለው በእግዚአብሔር ርስት ላይ እንዳልቀመጥ ዛሬ ጥለውኛልና በእግዚአብሔር ፊት ርጉማን ይሆኑ። አሁንም በተራራው ላይ ሰው ቆቅን እንደሚሻ የእስራኤል ንጉሥ ነፍሴን ለመሻት ወጥቶአልና ደሜ ከእግዚአብሔር ፊት ርቆ በምድር ላይ አይፍሰስ። ሳኦልም በድ ያለው ልጄ ሆይ ዳዊት ተመለስ። ዛሬ ነፍሴ በዓይን ፊት ከብራለችና ከዚህ በኋላ ክፉ አላደርግብህም። እነሆ ስንፍና አድርጌ አለሁ እጅግም ብዙ ስች አለሁ አለ። ዳዊትም መልሶ አለ፣ የንጉሥ ጦር እነሆ፣ ከብላቴኖቹም አንዱ ይምጣና ይውሰዳት። ዛሬም እግዚአብሔር በእጄ አሳልፎ ሰጥቶ ሳለ እግዚአብሔር በቀባው ላይ እጄን ዘረጋ ዘንድ አልወደድሁምና ለሁሉ እያንዳንዱ እግዚአብሔር እንደ ጽድቁና እንደ እምነቱ ፍዳውን ይክፈለው። ነፍስህም ዛሬ በዓይኔ ፊት እንደ ከበረች እንዲሁ ነፍሴ በእግዚአብሔር ዓይን ፊት ትክበር ከመከራም ሁሉ ያድነኝ። ሳኦልም ዳዊትን፦ ልጄ ዳዊት ሆይ ብሩክ ሁን፤ ማድረግን ማድረገን ታደርጋለህ፣ መቻለን ትችላለህ አለው። ዳዊትም መንገዱን ሄደ፤ ሳኦልም ወደ ስፍራው ተመለሰ።